የህብረ ብሔራዊነት ድምፅ የሆነው የደቡብ ሬዲዮና ቴሌቪዥን ድርጅት አርባ ምንጭ ቅርንጫፍ ኤፍኤም ዘጠና ነጥብ ዘጠኝ ሬዲዮም አሰራሩን ለማዘመንና ተደራሽነቱን ለማሳደግ ከሚመለከታቸው አካላት ጋር በመሆን የሚታይና ተጨባጭ ተግባራትን አከናውኗል፣ እያከናወነም ይገኛል። በዚህም ስርጭቱን በጥራት ተደራሽ ለማድረግ ፋይዳ እንደሚኖረውም ጋዜጠኛ ገነት መኮንንና አማሯ አርሳባም እማይ ናቸው። በቴክኖሎጂ መዘመን አለበት ሚዲያ ለዛ የሚመጥን ደግሞ ግብአት ያስፈልጋል። በሌላው ደግሞ ምንድነው ለሚዲያ ተቋማትና ለጋዜጠኞች እጅግ በጣም ወሳኝ ለስራ የሚያነሳሳ የስራ ኤንቫይሮንመንት ያስፈልጋል። ደቡብ ሬዲዮና ቴሌቪዥን ድርጅትም በተለያዩ አካባቢዎች የበጀት እጥረቶች አሉ፣ የተለያዩ ቻሌንጆች አሉ። ግን በዛ ሁኔታ ውስጥ ይህን የመሰለ ጥገና ተደርጎ ለዚህ ማብቃት በእውነቱ እኔ በጣም ደስ ብሎ። ጋዜጠኛ ስትሆን ቀድመ መዘጋጀት አለብህ። በስነ ልቦናም፣ በአለባበስም በተለያዩ ነገሮች ራስ ማዘጋጀት ስለሚገባ አስቀድሞ ቢያንስ ከ20 ከ30 ደቂቃ በፊት ነው ጋዜጠኛው ራሱን አዘጋጅቶ ስቱዲዮ መገኘት ያለበት። እና ከዛ ጋር ተያይዞ አንድ መመሪያ ለሲቪል ሰርቪስ የወጣ መመሪያ ሚዲያ ላይ ላይሰራ ይችላል። እና በዛ መልኩ እኛ ምን መምሰል አለብን እንደዚሁም ደግሞ ወደ ስቱዲያችን የምንጋብዛቸውን ሰዎች ከማክበር አንጻር ከአለባበስ፣ ከሥነ ምግባር አንጻር ምን መምሰል አለብን የሚለውን በተጨባጭ መረጃ አግኝቼበታለሁ። በድርጅቱ እየተከናወኑ የሚገኙ የሪፎርም ተግባራት በጋዜጠኛውና አመራሩ ላይ መነቃቃት መፍጠሩን የገለጹት ደግሞ የድርጅቱ ምክትል ስራ አስኪያጅ አቶ ባህይሉ ሙሉጌታ ናቸው። ከዚህ በፊት የነበረውን ስቱዲዮ ታቁታላችሁና ያንን ስቱዲዮ በዘመናዊ መልኩ ማደራጀት አንደኛ የጋዜጠኛውን ዲግኒቲ መጠበቅ ነው። ሁለተኛ ደግሞ የሙያውን ክብሬታ መስጠት ነው። የደቡብ ሬዲዮና ቴሌቪዥን ድርጅት አርባ ምንጭ ቅርንጫፍ 17 ዓመታትን ሲቆይ በእንደዚህ አይነት ልክ እሱን በሚመጥን መልኩ ስቱዲዮ ማደራጀት ትክክል ስለመሆኑ የተቋሙ ማናጅመንት የይዘት ዘርፍ ኤዲቶሪያል ኮሚቴው ተግባብቶ ነው ወደዚህ ስራ የገባ ነውና እንደምታየው በጣም ምቹ በየትኛውም ሰዓት ብትመጣ በፀሐይ ጊዜ ራሱን በራሱ ማቀዝቀዝ የሚችል ዘመናዊ ስቱዲዮ ነው። ኢኮ የሌለው ጽድት ያለ ድምፅ እንዲኖረው ተደርጎ ነው በዘመናዊ ባለሙያዎች ታግዞ ነው የተሰራው። እና ይህንን ስራ እንግዲህ አጠናክረን የምንቀጥለው ህዝብ ትክክለኛና ወቅታዊ መረጃ ያገኝ ዘንድ ጋዜጠኛው በተደራጀ መልኩ ጥሩ ኢንቫይሮንመንት ላይ መሆን ስላለበት ብለን ነው ወደዚህ ስራ ይገባል። ድርጅቱ ከባህላዊ አስተሳሰብና አመለካከት እንዲሁም አሰራር በመውጣት ፈጣንና ወቅታዊ መረጃን ለህብረተሰቡ ተደራሽ ለማድረግ የጀመራቸውን ተግባራት አጠናክሮ መቀጠል እንዳለበት የማዕከሉ የሰው ሀብት ስራ አመራር ዳይሬክቶሬት ባለሙያም አቶ ብርሃኑ ኃይለ ሚካኤል ገልጸዋል። አዳዲስ መመሪያዎች እየተዘጋጁ ነው። ያ መመሪያ ሰራተኛ አውቆት ወደፊት ድርጅቱ ወደ ከፍተኛ ደረጃ እያደገ ሲሄድ የሚያግዙትን የሥነ ምግባር ደንቦች እና ማክበር ያለበትን ዲሲፕሊኖች በበለጠ እንዲረዳ ለማድረግ ነበር የመጣ ነው። በዚሁ አጋጣሚ እግረ መንገዳችንን የአርባ ምንጭ ቅርንጫፍ በጣም ከፍተኛ እድገት ላይ ነው። የደቡብ ሬዲዮና ቴሌቪዥን ድርጅት አርባ ምንጭ ቅርንጫፍ ጽፈት ቤት ስራ አስኪያጅ አቶ ጉጃ ጉሜም ጽፈት ቤቱ የጀመራቸውን የሪፎርም ሥራዎችን የሚያግዙም የሰራተኛ መተዳደሪያ ደንብና የዲስፕሊን አፈጻጸም መመሪያም ከማዕከል የመጡ ከፍተኛ የሰው ሀብት ባለሙያዎች ለሰራተኛው ስልጠና መስጠታቸው ፋይዳው የጎላ እንደሆነ ገልጸዋል። ሀገራዊ ሪፎርም ውስጥ እየገባ ነው ያለን ከዚህ ውስጥ አንዱ ደግሞ በሴክተሩ ውስጥ የሚሰሩ ሪፎርም ስራዎች ናቸው። ከዚያ አኳያ ይሄ ስቱዲዮ ከነበረበት መሻሻል አለበት፣ መቀየር አለበት፣ ሳቢ መሆን አለበት። እንግዶች ይጋበዛሉ። ለነዚህ ስራዎች ዝግጁ ለማድረግ በተፈጠረው መነቃቃት የውስጥ አቅም የለም ብሎ ቁጭ ከማለት ያሉ ተባባሪ ወገኖችን አስተባብሮ ሚዲያውን ለማደስ የተደረገ ጥረት እስከዚህ ደረጃ ደርሷል። ባለፈው ሩብ ዓመት በጋዜጠኝነት ስነ ምግባር ላይ ለሁለት ቀን የሚሆን ስልጠና ተሰጥቷል በውስጥ አቅም። አሁን ደግሞ ከዋናው ቢሮ የመጡ ባለሙያዎች በዲሲፕሊን መመሪያ ላይ ነው። ይሄ ሁሉ ሰራተኛውን ለማብቃት ነው። ከጥፋት ራሱን አስቀድሞ እንዲጠብቅ ለማድረግ ነው። ወደ ሪፎርም በሚገባበት ጊዜ ህግ ተግባራዊ የተደረገ ሲሄድ ባለማወቅ ተጠያቂ እንዳይሆን ከወዱ ኢኩፕ ለማድረግ ነው ስልጠና የተሰጠውና፣ ጋዜጠኞችን በተሰጣቸው ተደጋጋሚ ስልጠና ራሳቸውን አዘጋጅተው ወደ ሪፎርሙ ገብተን እየሰራን ነው። ገና ልንገባ አይደለም። እየሰራን ያለነውን አጠናክርን መቀጠል አለብን። ለድርጅቱ ጋዜጠኞችና ሰራተኞች በአዲሱ የዲስፕሊን አፈጻጸም መመሪያ ዙሪያም ስልጠና የተሰጠ ሲሆን ከጋዜጠኞችና ሰራተኞች የማብራሪያ ጥያቄና አስተያየት ተሰንዝሮም ከመድረኩ ምላሽና ማብራሪያ ተሰጥቶበታል።